ሞልቷል። ጦቅሯል። ያሳዝናል በጣም። እንደዚህ አይነት በእንደዚህ አይነት መልኩ ብሩኬ ማየት። ይተዳደርበትን ዩቱብህን የምትተዳደርበትን ቲክቶክህን ፍረድበት፣ በራስህ ፍረድበት። በቃ ታውቃለህ፣ እኛ የብሩኬ ፋሚሊ በጣም ያሳዝናል። ብሩኬን በዚህ አይነት መልኩ ማየቱ በጣም ያሳዝናል። ቤተሰብ ያው እንግዲህ አይታችኋል። ብሩኬ በጣም በሚያሳዝን ሁኔታ ሙዚቃ መጥቷል። እንግዲህ አይተነዋል። መኪና ውስጥ በጣም ከፍቶታል። ብሩኬ ጠቁሯል። ማርያምን ነው ምላችሁ፣ ጠቅሯል። ላያቸዋ ምን ያህል የሚዋደድ ሰው ሲራራቅ በጣም ከባድ ነው ቤተሰብ። እውነት እኔ ምንም ምንም ይቅርና ዳኒም ሁሉም ነገር ቀርቶ ብሩኬና ሀይሚ ታርቆ ቢመጡ ለኔ በጣም ትልቅ ደስታ ነው። እግዚአብሔርን ነው የምላችሁ። እነሱም በእንደዚህ አይነት መልኩ ብሩኬ እንደዚህ ብቻውን ማየቱ በጣም ያሳዝናል። እኛ የለመድነው ብሩኬ አጠገቧ ሀይሚዬ ጎኑ ተቀምጣ አብረው በቃ ሲመጡልን ነው እኛ ደስ የሚለን። ብሩኬ ራሱ ብቻውን በመኪና ራሱ ሲሄድ እኔ ደስ አይለኝም። በጣም ነው ቅር የሚለኝ ቤተሰብ። እግዚአብሔርን ነው ምላችሁ። ዛሬ አሁን አይታችኋል። በሙዚቃ እንግዲህ በጣም በሚያሳዝን ሙዚቃ ነው ብሩኬ ዛሬ እመጣልን ማለት ነው ቲክቶክ ላይ አዝኛ ያለሁ እግዚአብሔርን ነው ምላችሁ። በቃ በጣም እንጃ ሀይሚ ከጎን ብትሆን ኑሮ ደስ ይለኝ ነበረ። በእንደዚህ አይነት መልኩ እነሱ ማየት እኔ እንጃ ለኔ በጣም ከባድ ነገር ነው ቤተሰብ እግዚአብሔርን ነው ምላችሁ፣ በጣም ከባድ ነገር ነው። በእነሱ መሀል የገባውን ሴጣን እግዚአብሔር ያውጣ ነው ምለው እኔ በጣም ነው እየጸለይኩላቸው ያለው ብቻ ሁሉም ነገር ለበጎ ነው። ሁሉም ነገር ይስተካከላል ብዬ አስባለሁ። እኔ እንጃ ብቻ፣ እኔ ቃላት የለኝም፣ እነሱን ለእነሱ መናገር ራሱ ቃላት የለኝም። ሁላችሁም ደብሯቸዋል፣ ሁላችሁም ከፍቷቸዋል፣ ሁላችንም ተከፍተናል። ብሩኬም እንግዲህ ካያችሁም በጣም ተከፍቷል። እኔ እንጃ፣ እኔ ደግሞ ሀይሚዬን ደግሞ የበለጠ ደግሞ ሳያት በጣም ነው የሚከፋኝ። ሀይሚ ቶሎ ይከፋታል፣ ሀይሚ ትሎ ነው የሚሰማት። ሴት ከወንድ ልጅ ደሞ ሴት ልጅ በጣም ትደክማለች። ደካማ ጎኗ በጣም ይበዛል። የኛ ደካማ ጎናችን ይበዛል። ሀይሚን ደግሞ በሌላ መንገድ ደሞ ካዩዋት እኔ እንጃኛ አያስችለኝም። የሀይሚ ነገር አንዳንዴ ብታናደኝም፣ ያው አንዳንዴ ያው ሁለቱም ያናዳሉ። አንዳንዴ ብሩኬም ያናዳል። አንዳንዴ ሀይሚም ታናዳለች። ግን እንደዛም ቢሆን ብቻ ሁለቱም ብቻ እኔ አብሮ እንዲመጡልኝ ነው የምፈልገው። ዳኒ ቢተው እና ሁሉ ነገር እኔ ዳኒ ተው አልተው አይ ዶንት ኬር ምንም ያመጣው ነገር የለም። ብቻ እኔ ሁለቱ ታርቆልኝ እንዲመጡ ነው የምፈልገው እውነት በቃ። እኔ ብሩኬን ሳያው ብቻውን መኪናውስ ብቻውን ሳይው በጣም ነው ልቤ ማርያምን የመጣው በጣም ለምን? ሁሌ አብሮና ማያቸው ሁሌ አይለያዩማ። ሁሌ ደስ ቢል ሁኔታ ነው የሚመጡት ተለያይቶ ማያውቁ ልጆች በአሁኑ ሰዓት መነዘነ መልኩ ስናያቸው እጅግ በጣም ልብ ይሰብራል እጅግ በጣም ልብ ይሰብራል ማለት ነው የምናገረው እኔ በጣም ልብ ተሰብሯል እግዚአብሔርም ነው የምላቸው በቃ እኔ ምንም የምናገረው ነገር የለኝም ብቻ ሰላሙን ያወርዱ በቃ እኔ እንጃ እኔ በመሃላቸው ማንንም ሰው ከዚህ በኋላ ባያስገቡ ታርቀው በመሃላቸው ማንንም ሰው ሳያስገቡ በራሳቸው መንገድ በቃ መስራት ነው የሚያስፈልጋቸው እንጂ ከዚህ በኋላ እንደዚህ አይነት ነገር ከተፈጠረ በጣም ከባድ ነገር ነው ቤተሰብ አሁን እንዴት ነው የእርቁስ የሚፈጠረው እንዴት ነው ሀይሚና ቡሩኬስ አብሮ ከዚህ በኋላ የሚመጡት እኔ በጣም ግራ እየገባኝ ነው ያለው። ቤተሰብ እውነት ክሱ ምንም ሆኖ እሺ ብቻ አላቅም ምን እንደሚፈጠር እግዚአብሔር ሰላሙን ያምጣ ነው ምለው። ቤተሰብ ብቻ ከባድ ነው ከባድ ነው ቤተሰብ እውነት። እኔ የሀይሚን ነብሩኬን በእንደዘን መልኩ አያቸው አለው ብዬ አስቤ አላቅም። በእንደዚህ በጣም ስንት ጊዜ ይሆናቸው አብሮ እንኳን በሰላም ከመጡ ቤተሰብ እውነት፣ ስንት ጊዜ ይሆናቸው እስቲ አስቡት። ያ ቀል ያ ጨዋታ ያ ልፊያ ያ ሁሉ ነገር በቃ የለም። ባውንሳም ማለት ነው ብሩኬም ይኸው እንደምታዩት ብቻውን ነው የመጣ ያለው ብቻውን ነው መኪና ውስጥ ይሄድሃለው። ከፍቶታል ጦቅሯል። ያሳዝናል በጣም እንደዚህ አይነት በእንደዚህ አይነት መልኩ ብሩኬም ማየት ይከብዳል። ብዙ ችግር እያሳለፈን ያለው ባውንሳ ብሩኬ በጣም ብዙ ችግር አንደኛ በፍቅር ጉዳይ፣ ሁለተኛ የዳኒ ጉዳይ በቃ ሶስተኛ የሰው አፍ። በጣም ብዙ ችግር ነው እያሳለፈ ያለው። እንዲሁም ሃይሚዬ ምን እንደዛው በጣም ትልቅ ችግር ነው እያሳለፈች ያለችው። ብቻ አላቅም ምን እንደሚፈጠር ብቻ፣ ብሩኬ ምንም ነገር እንዳያደርስበት እኔ እግዚአብሔርን ነው ምላችሁ። በዳኔ የተነሳ ብሩኬ ወይ ቢታሰር ወይም ቢምብል፣ ይሄ የሚተዳደርበት ዩቲዩብ እና ቲክቶኩ ላይ ይፍረድበት። እግዚአብሔርን ነው ምላችሁ። ቡሩኬ ወይ ይታሰር ወይ የሆነ ነገር ብቻ ይንከው። ቡሩኬን ዳኒ የምትተዳደርበትን ዩቲዩብህን የምትተዳደርበትን ቲክቶክህን ፍረድበት፣ በራስህ ፍረድበት። በቃ ታቃለ እኛ የቡሩኬ ፋሚሊዎች እኛ በጣም ብዙ ነን፣ በጣም ብዙ ነን። የቡሩኬ ፋሞች በጣም ብዙ ናቸው፣ በጣም ብዙ ናቸው። ለዚህ አስብበት። የምታረጉን ነገር ሁሉ ማሰብ አለብን ምለው፣ እውነቴን ነው የምናገረው እውነቴን ነው የምናገረው ብቻ አስብበት ነው የምለው ከባድ ከባር ነገር ነው የሚፈጠረው። ይሄ የምትኮራበት አንድ ሚሊዮን ያለፈ ቲክቶክ እና መቶ ሺህ ሊገባ ያለውን ዩቲዩብን አስብ። እኛን ስትነካን የእኛን ፋሚሊዎች ስትነካ አስብ ዳን ይሄን ነገር ማለት ነው ነገር ያለ ተው ረብ በቃ። ራቅ ከነዚህ ልጆች ነው ማለት ይኸው ደስ ይበላችሁ በቃ። ምን ከዚህ በላይ ምን ምን ምን ልታረጋችሁ ፈለቅ ተፋጃ አፋጃችሁ በቃ። ምን ያርጉ በቃ? ይኸው በጣም ብቻ ቤተሰብ፣ ሁሉን ነገር ለእግዚአብሔር ትተነዋል። እሺ፣ ዛሬ ምን እንደሚፈጠር እናያለን ማለት ነው። በተረፈ ወዳቸዋለሁ፣ ቤተሰብ አከብራቸዋለሁ። ቻው። ላይክ አድርጎ ይሄን